የፍቅር ግንኙነት ብላችሁ እስከ ጀመራችሁ ድረስ ጀመራችሁት የፍቅር ግንኙነት ቦታ ልትሰጡት ይገባል። እንበልና አንቺ ሴት ልጅ ነሽ። ታዲያ በሴትነትሽ እድሜሽን፣ ወጣትነትሽን፣ ጊዜሽን ሁሉ አሳልፈሽ ትሰጪዋለሽ። ታዲያ እነዚህን ሁሉ ነገሮች መልሰሽ የምታገኛቸው ነገሮች አይደሉም። አንዴ ከሄዱ ወደኋላ ልትመልሻቸው አትቻቸውም። ስለዚህ ምንድነው ማድረግ ያለብሽ? የጀመርሽውን የፍቅር ግንኙነት በጥንቃቄ መያዝና በጥንቃቄ ልትኖሪበት ይገባሻል። ይህ ማለት ታዲያ ደህንነት እስኪሰማሽ ድረስ ይህን የጀመርሽውን የፍቅር ግንኙነት አስጠብቀሽ ወይም ደግሞ ተቆጣጥረሽ ግንኙነቱን ልታዛልቅ ይገባል ማለት ነው። ታዲያ እርሱ ወዶሽ ወይም ደግሞ ከአንቺ ፍቅር ይዞት ወደ አንቺ ሲመጣ ተመሳሳይ ነገር አሳልፎ እንደሚመጣ እርግጠኛ መሆን አለብሽ። እርሱም እድሜውን፣ ጊዜውን፣ ያለውን ሀብቱን ኢንቨስት ማድረጉ የማይቀር ጉዳይ ነው። ስለዚህ እኔ ብቻ ነኝ እድሜን፣ ወጣትነትን፣ ጊዜን የማጠፋው ብቻ ብለሽ ማለፍ የለብሽም። በእርግጥ ዲግሪው ቢለያይም ሁሉም ሰው የሚያደርገው ነገር ሊኖር ይችላል ማለት ነው። ታዲያ አንቺን ማጣት እንዲፈራ ለማድረግ የምታስቢ ከሆነ የአንቺን ፐርሶናሊቲ እና ለጀመርሽ የፍቅር ግንኙነት ጥንቃቄ ማድረግ ሲገባሽ ነው ማለት ነው። አንድ ወንድ ከአንቺ መለየት እንዲፈራ ማድረግ የምትችው በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ ይሁን። ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። አንድ ሴት ፍቅር ከያዛት ጀምሮ ነው ከዚያ ወንድ ጋር አብሮ ስለመኖር ስለማግባት፣ ከዚያም አልፎ ደግሞ ከእርሱ ጋር ወልዶ አብሮ ስለመኖር የምታስበው። ታዲያ ይህን እውነት የምትክድ ሴት ወደ ፍቅር ግንኙነት ፈጽሞ ልትገባ አትችልም። ከዚሁም ጋር ደግሞ በተያያዘ ታዲያ ወንድ ልጅም የራሱ የሆነ መስፈርቶች አሉት። ያንቺን ፐርሶናሊቲ እና ውበቶችን አይቶ ወደ አንቺ የሚመጣው መቼና እንዴት፣ ወንድ ልጅ አንቺን ማጣት የሚፈራው የሚሉትን ሀሳቦች በዛሬ ቪዲዮ የምናው የምንነጋገርበት ይሆናል። ወንድ ልጅ አንቺን ማጣት እንዲፈራ የምታደርጊባቸው ነገሮች ጥሩ ከባቢ አየሮችን በመፍጠር ቢሆን ወንዱ ልጅ ወዳልሆነ አይነት ውሳኔ እንዲሄድ ወይም ደግሞ እንዲገፋፋ ማድረግ የለብሽም ማለት። ስለዚህ ወንዱ አሁን የጀመርኩት የፍቅር ግንኙነት ልክ አይደለም ብሎ ግንኙነቱን ተራ እንዳያደርገው ከአንቺ የሚጠበቀው ምንድን ነው? ይህን የጀመራችሁትን የፍቅር ግንኙነት ማስጠበቅ ወይም ደግሞ መጠበቅ ስትችኝ ነው ማለት ነው። አንቺን ጥሎ እንዳይሄድ ማድረግ ትቻለሽ እን ጥሩ የፍቅር ግንኙነት ከባቢ አየርን በመፍጠር ትሉሽ እንዳሄድ ማድረግ ትቻለሽ። ታዲያ ወንድ ልጅ አንቺን ማጣት የሚፈራበት መንገዶች ምን ምንድን ናቸው የሚሉትን ሀሳቦች እንመልከት። እንበልና እድሜሽን፣ ወጣትነትሽን፣ ጊዜሽን እነዚህ ሁሉ ነገሮችሽ እየባከኑ እንደሆነ አይነት ስሜት የሚሰማሽ ከሆነ ወንድ ልጅ አንቺን የማጣቱ ነገር ከፍተኛ ይሆናል ማለት ነው። ይህም ደግሞ አንቺ ያስቀድመች ስለምትፈሪ የጀመራችሁት የፍቅር ግንኙነት ግንኙነት ዋጋ ቢስ እየሆነ ይመጣል ማለት ነው። ምንም ነገር ገና የፍቅር ግንኙነት ከመጀመራችሁ በፊት ይህን ነገር ወይም ደግሞ እነዚህ ጊዜ መሄዷ ያንቺ ጊዜ መሄዱን እድሜ ሽቅፋቱን ወጣትነትሽ ሉዚ እያደረግሽው እንደሆነ የሚሰማሽ ከሆነ አሁን የጀመርሽው የፍቅር ግንኙነት ዋጋ ቢስ እያደረግሽው ትመጫለሽ ማለት ነው። ይሄ ደግሞ ግንኙነታችሁ እንዳይቀጥል እንከን ይሆንባችኋል ማለት ነው። ስለዚህ ፍራቻን ከራስሽ ልታስወግጂ ይገባል። ወንድ ልጅ አንቺን ማጣት የሚፈራበት መንገድ አንቺ ፐርሰናሊትሽ ወይም ደግሞ ያለሽ ኮንፊደንስ በራስ መተማመን ሲኖርሽ ነው አንድ ወንድ ልጅ በአንቺ መታመን የሚጀምረው ማለት ነው። ስለዚህ አንድ መታወቅ ያለበት ነገር ደግሞ ፍቅር በሁለታችሁም በኩል እኩል ሲሆን ነው ጥሩ የፍቅር ግንኙነት የሚባሉ ይህን በትክክል ልታውቅ ይገባል። አስቀድመሽ ገና ወደ ፍቅር ግንኙነት ስትገቡ ራስሽን በደንብ ማድመጥ ይኖርብሻል ማለት ነው። ምክንያቱ ደግሞ አንድ ጥናት አለ። ሴቶች ከወንዶች የተለየ ጥልቅ የሆነ የአመለካከት ፖቴንሻል አላቸው ይባላል። ስለዚህ ውስጥሽ የሚነግርሽ ብዙ ነገሮች አሉ። ስለዚህ ወንዱ ልጅ እያስመሰለ ከሆነ እያታለለሽ ከሆነ እየተጫወተብሽ ጊዜሽን እያባከነው ከሆነ ማድረግ ያለብሽ ራስሽን በደንብ ማድመጥ ነው ማለት ነው። ታዲያ ውስጥሽ ብዙ የሚነግርሽ ነገር አለ። ታዲያ በብዙ ዳይሬክሽኖች ወይም በብዙ መንገዶች ወይም አቅጣጫዎች ውስጥሽ የሚነግርሽ ነገር አለ። ይሄ ወንድ የምራውን ከኔ ፍቅር ይሱስ ነው ወይስ በጊዜ እየተጫወተ ነው ወይስ ጀስት እያታለለኝ ነው የሚሉትን ውሳኔዎች እንድትወስኝ የሚረዳሽ ራስሽን ማድመጥ ምክንያቱ ደግሞ በጣም የተለየ ኢጎ እንዳላችሁ ሴቶች ከወንዶች የተለየ ጠለቅ ያለ አመለካከት አላችሁ ስለሚባል ነው። ስለዚህ ወደ ፍቅር ግንኙነት ስትገቢ፣ በመጀመሪያ ካንቺ ማድረግ የሚጠበቀው ራስሽን ማድመጥ ነው። እኛ ወንዶች ተረጋግታ የራሷን ሕይወት የምትኖርን ሴት በጣም እንፈራታለን። ስለዚህ አንቺ ማድረግ ያለብሽ ራስሽን አንደርማይን ወይም ደግሞ ማሳነስ ውስጥ መግባት የለብሽ ወይም ደግሞ ራስሽን ከማሳነስ መውጣት ይኖር ሻ ይህም ይተወኛል፣ በጊዜ እየተጫወተ ነው፣ እድሜን እየበላብኝ ነው የሚሉ ኔጌቲቭ ወይም ደግሞ የማይጠቅሙ ሀሳቦችን ከራስሽ ልታሪቅ ይገባል ማለት ነው። በራስ መተማመን ሲኖርሽ ወንድ ልጅ አንቺን ማጣት ይፈራል ማለት ነው። ስለዚህ ፍራትሽን ከራስሽ ላይ አስወግጅ። ምክንያቱ ደግሞ እነዚህ ኔጌቲቭ የሆኑ ሀሳቦች ወይም ደግሞ ሀይሎች አንቺን ሊጎዱ ስለሚችሉ ወይም ደግሞ እነዚህ መጥፎ የሆኑ አስተሳሰቦች ወይም ደግሞ ኔጌቲቭ ሀሳቦች ሊጎዱ ስለሚችሉ እርግጦን ማወቅ ይኖርብሻል ያል ሰጥቶች ነው የሚሄደው። ስለዚህ ሹድ ሀፍ ቱ ቢ ሰልፍ ኮንፊደንት ወይም ደግሞ በራስ መተማመን ያላት ሴት ልትሆኝ ይገባል። ስለዚህ የምነግርሽ ነገር እህቴ፣ የፍቅር ግንኙነታችሁ ለመጠበቅ ካሰብሽ በተቻለሽ አቅም ፍቅራችሁን ባላንስ ለማድረግ ልትሞክሩ ይገባል። ይህን ስታደርጉ ታዲያ ፍቅራችሁን ባላንስ፣ በእርሱም በኩል በአንቺም በኩል ተመጣጣኝ የሆነ ፍቅር የሚንጸባረቅ ከሆነ ወንድ ልጅ ከአንቺ ወዴትም አይሄድም። ሌላኛው ሁለተኛ ላይ በማንሳት የምናስበው ወንድ ልጅ ማጣት የሚፈራት ሴት ወይም ደግሞ ወንድ ልጅ አንቺ ማጣት የሚፈራበት ምክንያት ሁሌም ከጎኑ ሁለቶኝ ነው። ወንድ ልጅ ማጣት የሚፈራት ሴት ሁሌም ከጎኑ የሆነችን ሴት ነው። ይህን ስንል ታዲያ ታማኝ የሆነችን ሴት ማጣት እንፈራለን ማለት ነው። እርግጥ ነው እኛ ወንዶች የራስ የሆነ ጥሪት ሳይኖረኝ የራስ የሆነ ገንዘብ ቤት፣ የተለያዩ አይነት የመኪና እንኳን ሳይኖረኝ እንዴት ሚስት አገባለሁ፣ እንዴት የፍቅር ግንኙነት ውስጥ እገባለሁ፣ ጥላኝ ብትሄድስ የምል ፍርሃት ሁሌም ይኖረናል። ታዲያ ከወንድ ልጅ ጎን ደግሞ ቆማ አይዞ፣ ችግር የለውም ሰርተን እናገኛለን፣ ሰርተን እንለወጣለን ብላ ከጎኑ የምትሆንን ሴት አ ብዝቶ ይፈልጋል። ወንድ ልጅ ይህችን ሴትም ደግሞ በዚያው ልክ ይፈራታል። ይህ ፍርሃት ታዲያ ስላለበት ወንድ ልጅ ታማኝ የሆነችን አብራው የምትደግፈውን እርሱ የሚያነሳቸውን ሀሳቦች የምትደግፈውን ሴት ይፈራታል። ከእርሷ ንቅንቅ አይልም ማለት ነው። በተቃራኒም ደግሞ ዲሞራላይዝ የምታደርጊው ከሆነ አንተ እዚህ አትደርስም፣ ተኳትረ እንዴ ተመልከት እንጂ ጓደኞችን፣ ብላ ደግሞ ቅስሙን የምትሰብርን ሴት ካገኘ ደግሞ እግሬ አውጪኝ ብሎ ይሸሻል። ምክንያቱም ይህ ሰው ለመለወጥ የሚያስብ ሰው ስለሆነ አንቺ ደግሞ የምታስበው የምታሰናክይው ከሆነ እንዴት የፍቅር ግንኙነታችሁ ይቀጥላል ብለሽ ታስቢያለሽ? በተቻለሽ አቅም አግዢው፣ እሱ የሚያነሳቸውን ሀሳቦች ደግፊው፣ የሚያቅዳቸውን እቅዶች እንዲያከናውን ከጎኑ ሆነሽ እርቺው። የዚያን ጊዜ ያ ወንድ ልጅ ከአንቺ ወዴትም አይሄድም። ምክንያቱም አንቺ ስታስደግፊው እርሱ መነቃቃት ይጀምራል ማለት ነው። አይዞ በርታ፣ እዚህ ትደርሳለን ብለሽ ስታሞጋግሽ፣ በጣም ወንድ ልጅ ስሜት ወይም ደግሞ ሞራሉ ይነሳሳል። እኛ ወንዶች ደግሞ በሴቶች ስንሞገስ የሚኖረን ኤነርጂ በጣም የተለየ ስለሆነ ሆነ ማለት ነው። ስለዚህ ከጎን ሆነሽ ሻግሽ ይዛን የምታገኘው ምላሽ ከአጠገብሽ ወዴትም አይትም። ስለዚህ እሱ የሚያነሳቸውን ሐሳቦች አላማውን የምትደግፊ ሴት ከሆንሽ አንቺን ልዕልቱ ነው የሚያደርግሽ። ከአንቺ ሌላ ማየት አይሆንለትም። ምክንያቱም እየደገፍሽው ነው፣ ከጎኑ ሆነሽ እያበረታታሽው ስለሆነ ይህም መነቃቃት ደግሞ ወንድ ልጅ በጣም ይፈልገዋል። ስለዚህ በዛ አይነት ስሜት እንዲቀጥል ወይም ደግሞ አላማውን ስራውን እንዲያከናውን የምትደግፊው ከሆነ ከአንቺ ሌላ ሴት ማየት አይሆንለትም። አንቺን ማጣት ይፈራል። ስለዚህ የሚያፍቅርሽን ወንድ በምትፈልጊው መንገድ ልትቀርሺው ትችያለሽ። ምን ስትሆኝ? ጥበበኛና በሳል ሴት ስትሆኝ። ታዲያ የነበረውን ማንነቱን እየተወ የሚመጣው በጊዜ ሂደት አንቺ ወደምትፈልጊው አይነት ደረጃ ሊመጣልሽ ይችላል። ምን ስታደርጊ? ጊዜ ስትሰጪውና በሳል ወይም ጥበብ በተሞላበት አነጋገር ጊዜ ስትሰጪው። ስለዚህ በሳል ሴት ሆኝ፣ ያለበለዚያ መጫወቻ ትሆኛለሽ፣ ያለበለዚያ ጥሎሽ ይሄዳል። ስለዚህ አስተባዩ አንድ ነገር ልብ እንድትይ ይፈልጋሉ። የገሊት ጓደኛ ቦይ ፍሬንድ ይዛለች፣ አግብታለች፣ ወልዳለች የሚሉ ነገሮችን ከህይወትሽ ልታርቂያቸው ይገባል። ምክንያቱም ለእነዚህ ነገሮች ከአንቺ ህይወት ጋር ምንም የሚያገናኛቸው ነገር የለም። ምክንያቱ ደግሞ አንቺ ያለች ሰላም እና ያንቺ ደስታ ይበልጥብሻል፣ ከየትኛውም ከማንኛውም ያንቺን ደስታና ያንቺን ሰላም ከሚረብሹ ሀሜቶች። የገሊሽ ጓደኛሽ እኮ አብራሽ የተማረችው እኳ አግባች፣ ከአንቺ ጋር የስራ ባልደረባሽ የሆነችው እኳ አግብታለች። ገሌት እኮ የእንትና እህት የእንትና ብንትን የሚሉ አይነት አንቺን ያንቺን ህይወትና ደስታ ከሚረብሹ ሀሜቶች ፈጽሞ ራቂ። በሳል ሴቱኝ፣ የዚያን ጊዜ ተፈላጊ ሲቶኛለሽ፣ የዚያን ጊዜ ማንኛውም ወን እየፈለገሽ ይመጣል፣ ፈልጎሽ ይመጣል፣ ተፈላጊነትሽ ከፍ ይላል ማለት ነው። በሳል ሴቶኝ። እነ ገሌ እኮ እንደዚህ ስላደረጉ የፍቅር አጋር ስለያዙ አንቺ የግድ በቃ አንቺም የፍቅር አጋር ማያዝ አለብሽ ማለት አይደለም። በሳል ሴቶኝ። የዚያን ጊዜ ነው ታዲያ አንቺ ተፈላጊነትሽን ከፍ የምታደርግ ወርቅ ደግሞ እንደምታውቁት እንዲሁ በቀላሉ መንገድ ላይ አይገኝም። ብዙ ቁፋሮና ልፋት ይፈልጋል። የዛኔ ወርቅ ልትሆኚ ይገባል። ሌላው እንግዲህ ታዲያ ወንድ ልጅ አንቺን ማጣት የሚፈራበት መንገድ አንቺ በራስሽ የቆምሽ ሴት ስትሆኒ፣ ወንድ ልጅ አንቺን ማጣት ይፈራል። ምክንያቱ ደግሞ ኢንዲፔንደንት የሆነች ሴት ማለት ነው። ምክንያቱ ከሆነ ጓደኞች ጋር ተጣልተሽ ሊሆን ይችላል። ከሱ ጋር ተቀጣጥራችሁ ስትገናኙ ደስ ከማይሉ ስሜቶች ወጥተሽ ፈገግታን ስታሳዩ ምንም ያህል ውስጥሽ እያረረ እየተናደድሽ ሆን ያን ስሜት አምጥተሽ እሱ ላይ የማትጭኝ ሴት ጋዎች ወንድ ልጅ አንቺ ማጣት ይፈራል። ምክንያቱ ደግሞ ይች ሴት ስሜቷን የምትቆጣተር ሴት ናት ብሎ ስለሚያስብሽ የዚያን ጊዜ ንዴትሽን ዋታ አድርገሽ ከእርሱ ጋር በምታሳለፉት ጊዜ ስሜትሽን ደብቀሽ ፈገግታ የምትገልጪለት ከሆነ ወንድ ልጅ ለንች ያለው ፍቅር ከፍ እያለ ይመጣል። ነገር ግን ደግሞ በተቃራኒው ተናደሽ መጥተሽ እንዲሁም ያን ዴትሽን ወንዱ ልጅ ላይ የምታንጸባርቂ ከሆነ ይህም ደግሞ ከአንድም ሁለቴ ከፍ እያደረግሽው በምትመጪበት ጊዜ በቃ ያንቺን ኃላፊነት እየተወጣች ስላልሆነች አንድ ልጅ ትቶሽ ሊሄድ ይችላል። ስለዚህ ምንም ያህል ነገር ቢገጥምሽ በተቻለሽ መጠን ስሜትሽን መቆጣጠር ይኖርብሻል። በተለይ በፍቅር ግንኙነት ላይ ደግሞ እንደ እንቁላል ልትንከባከቡት ይገባል ማለት ነው። የራስሽን ድርሻ ልትወጪው ይገባል። ስለዚህ አንድ ልጅ ወንድ አንድ ወንድ ልጅ ጥሎሽ እንዳይሄድ ከፈለግሽ እንዲፔን በራስሽ የቆምሽ ሴቱኝ በቃ። ምክንያቱ ደግሞ ለምሳሌ እንበልና ስልክ ደውለሽ ስልክ አልመለስልሽ ይሆናል። ያ ሰው ወይ ስራ ላይ ሆኖ ሊሆን ይችላል፣ ወይ መንገድ ላይ ሆኖ ሊሆን ይችላል፣ ወይ መኪና እየነዳ ሊሆን ይችላል። ዋት ኤቨር ሲትዩሽን። ነገር ግን ያን ስሜት ያን ጸባረች ገሌ ለምንድን ነው ስልክ ያላነሳው ብላ ብላ እያልሽ እርሱ ብቻ መጠበቅ የለብሽ ስለዚህ እርሱ ብቻ እርሱ ካልደወለ እርሱ ካልጋበዘኝ እርሱ ቴክስት ካላደረገኝ ብለሽ ፈጽሞ አትጠበቂ ከአንቺ የሚጠበቁ ነገሮች ሀላፊነቶች አሉ እነዚህን ሀላፊነቶች ታውጪ ለምሳሌ ስልክ አልደወለልሽም እንበልና ስልክ አንስተሽ መደወል ከዛ በኋላ በተደጋጋሚ ስልክ ደውለሽ እንኳ ባያነሳ ለሆነ ጉዳዩ እንደዚህ ይሆናል ብለሽ ገምች ይህ ነገር ግን እየበዛ ሲመጣ ነው እንጂ ቆም ብለሽ ማሰብ ያለብሽ የግድ ሁሉም ነገር ወደ ነገር ይቀየራል ወደ ብሬካፕ ይመጣል ማለት አይደለም። ያንቺ ሚና መጫወት ከቻልሽ አንድ ወንድ ልጅ ሊያጣሽ ይፈራል። ስለዚህ ራስን የቻልሽ ሴት ልትሆኝ ይገባሻል። እስካሁን ከኛ ጋር ስለነበራችሁ ነበራችሁ አመሰግን ቆያላችሁበት። የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር በእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ልባም ሴት የምንላት ሴት የራሷ የሆኑ ባህሪያትና መገለጫዎች ያሏት ሴት ናት። አሁን ቀጥሎ ባሉት ጥቂት ደቂቃዎች የምንመለከተው የልባም ሴት መገለጫዎች የሆኑትን ባህሪያቶች እንመለከታለን። ልብ በሉ ሴት ሁሉ ልባም ሴት አይደለች። ነገር ግን ሁሉም ሴት ልባምን ሴት ብሎዋን ሴት ጥበበኛዋን፣ ሁሉም የሚፈልጋት አስተዋይዋን ሴት ግን መሆን ትችላለች። ሴት ልጅን ተወዳጅና ልባም የሚያደርጓት ባህሪያቶች አሉ። እነዚህ ባህሪያቶች ታዲያ አንዲት ሴት ተመርጣ እንድትወደድ እችስ ልባም ነች። ሳይንስ አስተዋይ ነች። እቺስ ከሌሎቹ ሴቶች የተለየች ነች። ስለዚህ ቫሊዋን ለመጨመር ወይም ደግሞ ባላት በህይወት መስተጋብሮች ባላት የግንኙነት ሊሆን ይችላል። በምትኖርበት ማህበረሰብ ውስጥ ተጽዕኖ የምትፈጥረዋ ሴት የምታንጸባርቃቸው ባህሪያቶች አሉ። ስለዚህ ተወዳጅ የምትሆን ልባም ናት የምትባለዋ ሴት ትልቅ ህልም ያላት ሴት ነች። ምክንያቱም ትልቅ ህልም አላት። ይህ ማለት የእርሷ የሆኑ ታሪኮች መወለድ፣ ማደግ፣ ማግባት፣ ከዛ በኋላ ደግሞ መውለድ፣ መሞት ብቻ አይደለም። ከዚያ ያለፈ ነገር በውስጡ ያስቀመጠችው አላማ ግብ ሊሆን ይችላል። ስለዚህ ያን ለመድረስ የምትፈልግ ያን ግቧን ለማሳቀት የምትፈልግ የምታልመው የምታቀደው ህልም ወይም ደግሞ ህይወት አለ ማለት ነው። ይቺ ሴት ተወዳጅነት፣ እንደዚህ አይነት ነገር ያላት ሴት ደግሞ በህብረተሰቡ ዘንድ ተወዳጅ ያደርጋታል፣ ልባም ሴት ያደርጋታል ተብሎ ይታሰባል። ስለዚህ የምታልመው የምታቀደው ህልምና ህይወት አለ ማለት ነው። ታዲያ በህይወት ስትኖር ደግሞ በየዕለት ተዕለት ህይወት ኑሯ ለዚህ አላማዋና ለዚህ ግቧ የሆነ ነገር ታደርጋለች፣ ጥረትን ታደርጋለች። ማድረግ እንደምትችልም ታምናለች። በቃ ሰበብ አስባቡን አስደረደረ በቤተሰብ በሀገር ምናምን እያሳበበች አትሰንፍም። የተቻላትን ያህል ጥረት ታደርጋለች። የምትኖርለት የምትለፋለት ነገር አለ። ትልቅ ህልም ይዛ ነው የምትሄደው። ትልቁን የምትኖርለትን አላማዋን ማንም እንዲነጥቃት አትፈልግም። በተለያዩ ሰበቦች ደግሞ ካሰበችው ግብ ካለመችው የህይወት ህልሟ ወደኋላ የሚመልሳትን ነገር ሰበብ እየፈለገች ልታስተጓጉል አትችልም። ምክንያቱም የተለያዩ ነገሮች አሉ አለ የሚገጥሟት በቃ አገባው ልጅ ወለዱ በቃ የምን መማር ነው የምን ህልም ነው ብላ ሰበቦችን አታበዛም። ዲሞራላይዝድ አትሆንም። ሁሉም ነገር በልክ ማስኬድ እንደምትችል ትገነዘባለች፣ ታምናለች። ስለዚህ ይቺ ሴት ልባምና አስተዋያ ሴት ነች ማለት እንችላለን። እንግዲህ በተፈጥሮ ሴቶች ለምድር ውበት ናቸው ተብለው ይታሰባል። ለምድር ውበት ሆኖም ደግሞ ተፈጥሯል ተብሎ ይገመታል። እንግዲህ ልባም ሴት የምትባሏ መገለጫዋ ደግሞ ድንበሯን የምታስጠብቅ ሺሀፊ ባውንደሪ በ ድንበሯን ማስጠበቅ የምትችል ይሄ ማለት እንግዲህ ምንድን ነው ሁሉም ነገር በልክ የምታደርግ ነች ለማለት ነው። በግሏ መያዝ ያለባትን ነገሮች ትይዛለች። ሰዎች መናገር እስካለባት ደረጃ ድረስ ብቻ ነው የምትናገረው። ስለዚህ እስካላበጀች ወይም ደግሞ ድንበሯን ማበጀት የምትችል ሴት ነች። የሚጠቅሟትንም የማይጠቅሟትንም በዙሪያ የሚሰበስቡ ሴቶች አሉ አይደለ፣ ሰዎች አሉ። ከነዚያ ሁሉ ውስጥ እንግዲህ ታዲያ የራሷን የሆኑ ባውንደሪዎችን የምታበጅ ሴት ነች። መወደዷ መፈለጓ አይገርማትም። መደነቋ በቃስ ሙቀቷን አይጨምርላትም። አለ በሁኔታዎች የማትናወጥ የማትታለ፣ በሁሉም ስፍራ ደግሞ የማትገኝ በ ከማይመጥናት ስፍራ የማ የማትሁድ አይነት ሴት ነች። ስለዚህ ይቺ አስተዋያ ሴት የማይመጥናት ስፍራት ትገኝም። ክብሯን ትጠብቃለች የራሷን ባውንደሪ ደግሞ ትጠብቃለች ማለት ነው። በአጠቃላይ ታዲያ ድንበሯን የጠባ የጠበቀች ስንል ሰብሰብ ያለች ደግሞ የተቆጠበች ሴት ማለታችን ነው። እንግዲህ በስራዋም ሊሆን ይችላል፣ በኑሯም ሊሆን ይችላል። ሴትም ይሁን ወንድ ይሁን ወዳጆቿ አሉ አይደለ ለእርሷ ማወቅ ባለባቸው ልክ ብቻ እንዲያውቁ መንገድ ትከፍታለች። ልብ በሉ ደግሞ እኛ ሰዎች እስከፈቀድንላቸው መስመር ድረስ ነው እኛን የሚያውቁት ወይም ደግሞ እኛን ለማወቅ የሚነሱ ነገር ግን በህይወቷ ላይ ማ ማንም እንዲወስን ጥረት አታደርግም። ይቺ ተወዳጅ የምንላት ሴት ለምትናገረው ነገር ኃላፊነት ትወስዳለች ስንል ወይም ማለታችን ነው የምትናገረው ቃላቶች በጥንቃቄ የተቀመሙ ናቸው ወይም ደግሞ የተመረጡ ናቸው። ሁላችንም እንደምናውቀው ቃላቶች ኃይል አላቸው ሊያድን ሊያጠፉንም ወይም ደግሞ በሰዎች እንድንወደድ በሰዎች እንድንጠላ የሚያደርጉ ነገሮች ናቸው። ቃላት ኃይል መኖራቸውን ልትገነዘቡ ይገባል። ከዚህ የሚበልጥ ደግሞ በሴት ልጅ ሲነገሩ ቃላቶች በጣም ኃይል አላቸው። ይህንን ማለታችን እንግዲህ ሁላችንም እንደምናውቀው የሆነ አባባል ለሴት ይላከው ምን አይፈራም እንደሚባለው ማለት ሴት ልጅ የማሳመን ከፍተኛ ጥበብ አለ። ለምን ከተባለ በጣም የማሳመን እውቀታቸው ወይ የማሳመን ጊፍታቸው ከወንዶች የተሻለ ነው ተብሎ ስለሚታሰብ፣ ስለዚህ በታሪክ የሚባሉ ነገሮች አሉ አደለም? ብዙ ወንዶች ወደ ጦር ሄደው ጦርነትን የሚያሸነፉት ደግሞ ብዙ ጦረኞች የሚሸነፉት በሴት ቃላቶች ናቸው። ምክንያቱም በሴት የሚነገሩ ቃላቶች ከወንዶቹ የበለጠ ኃይል ስላላቸው ናቸው። እነዚህ በተለይ ደግሞ አስተዋይዋ ሴት፣ ጥበበኛዋ ሴት ደግሞ የምትነ የምናገራቸው ቃላቶች በጣም የተቀመሙ እና በጣም ጥልቅ ስፍራን የሚያሰጡ ናቸው ማለት ነው። ስለዚህ ፈጣሪ ደግሞ ለወንድ አካላዊ ጉልበትን ወይም ደግሞ ማስኩላሪዝም ሲሰጣቸው ለሴት ደግሞ የማሳመንን ጥበብ ሰጥቷቸዋል ይባላል። ስለዚህ ታዲያ ይህ ሴት የምትናገረው ቃል መልካምን መጥፎም ነገር አፏ ለማውጣት አትቸኩል። ግራና ቀኝ የምታይ ሴት ትሆናለች፣ አስተዋያ በወንዶች ዘንድ የምትወደደዋ ሴት። ታዲያ ይቺ ልባም ሴት የተሰጣትን መሳሪያ ወይም ደግሞ ስጦታዋን የትማትጠቀመ በጥንቃቄና በብልሃት ተጠቅመዋለች። ስለዚህ እቺ ሴት ስትናገር ተስፋ የቆረጠውን ታበረታዋለች። እናም ደግሞ የፈራን ታጀግናዋለች። አላቶቿ ሁሌ ለመልካም ነገሮች ትጠቀማቸዋለች። አብረዋት ያሉ ሰዎች በእርሷ ንግግር በራስ መተማመን እንዲኖራቸው የምትጨምር ነች። መልካም ሀሳብን የምታበረታታ ሴት ነች። ጥሩና አስተዋይ መካሪ ሴት ትሆናለች። የምትናገረውን ነገር ደግሞ ትጠነቀቃለች። ምክንያቱም አንደበቷ ጥሩ ነገሮችን ስለምታወጣ በየቦታው አታወራ። መቼም እህቴ ምን አይነት ወንድ ማግባት እንዳለብሽ እና እንደሌለብሽ ከልጅነትሽ ጀምሮ ማለት በሚቻልበት ደረጃ ሰምተሽ ተምረሽ እዚህ ደርሰሽ ሊሆን ይችላል። የምታገቢው ሰው ማንም ይሁን ማለት እውነተኛ ወይም ደግሞ ጥሩ የፍቅር አጋሪሽ ከሆነ እነዚህን አሁን የምንነጋገራቸውን ነገሮች መቼም አይጠይቅሽም። በእርግጥ ባል ወይም ደግሞ ሚስትን ፈጣሪ እንደሚሰጠን ሁላችንም ማወቃችን ጥሩ ነው። ግን ደግሞ ለኛ ለሰዎችም የምንፈልገውን ነገር ፈጣሪ እንደሚያከብርልንም ልንገነዘብ አስፈላጊ ነው። ምክንያቱም ደግሞ የኛ ድርሻ ስላለ የሚሰጥሽ የፍቅር አጋር ከፈጣሪ ከሆነ በጣም ደስ ይላል፣ እሰየው። ነገር ግን በራስሽ ምርጫ የተሳሳቱ አይነት ውሳኔዎችን ልትወስን ስለምትችል ነገር ግን ፈጣሪ ሰጥቶኛል የምትይው ወንድ በህይወትሽ ካለ ሊደግፍሽ፣ ሊንከባከብሽ፣ ፍላጎትሽን ሊያሟላ፣ ጉለትሽን ሊሞላልሽ ከአንቺ ጋራ መሆኑ የግድ መሆን አለበት። ነገር ግን እነዚህን ነገሮች በሙሉ አሟልቶ እንኳን እነዚህ ከአሁን አሁን የምንመለከታቸውን ጥቂት ነገሮች የማይጠይቅሽ ከሆነ ባታገቢው የተሻለ ነው የሚል ምነት አለ። በእርግጥ የምንወደው ወንድ ወይም ደግሞ ሴት ሊሆን ይችላል። እኛ ወደምንፈልገው ደረጃ ልናመጣ ጥረት እናደርጋለን። ይሄ ጥረታችን ደግሞ ወደ ተሳሳተ አይነት ያ የፍቅር ግንኙነት እንዲሻክር ይዞ ሊሄድ ይችላል። መቼም ሁላችንም የምንፈልገው ኳሊቲዎች አሉን አይደለም? አንቺ ከወንዱ የምትፈልጊያቸው ኳሊቲዎች አሉ። በቃ እንዲህ ቢሆንልኝ፣ እንደዚያ ቢሆንልኝ፣ እንደዚህ ቢሆንልኝ ብለሽ፣ በቃ እንደውም አንድ ሙሉ መጽሐፍ ሊሆን የሚችልበት መስፈርቶችን የምትዘረዝሪ ልትሆኝ ትችላለሽ። ነገር ግን እነዚያ ሁሉ የሚያሟላ ወንድ በምድር ላይ የለም የምታማላ ሲ በምድር ላይ ነገር ግን የሆኑ ጉድለቶቻችን አሉ። ከዚያ ጉድለቶቻችን ይልቅ ግን ነጥሮ የሚወጡ መልካም መልካም የተባሉ ነገሮችን ይዘን መሄድ ነው እንጂ አስፈላጊ ዛ አንቺ የደረደርሻቸው ሙሉ ኳሊቲዎችን የሚያሟላ ወንድማ እሱ እዚህ ምድር ላይ ሳይሆን ፈጣሪ ዘንድ ነው ያለ። ገብቶሻል አይደለም? ምክንያቱም የሆነ እንከን ስለማይጠፋው ና የሰው ልጅ ነ እናጠፋለን። በንግግር ሊሆን ይችላል፣ በስራ ሊሆን ይችላል። ብዙ ስህተቶችን እንሰራለን። ታዲያ የሚወድሽ ወንድ የሚፈልጋቸው ነገሮች አሉ፣ አንቺም እንደምትፈልጊ ሁሉ ማለት ነው። ነገር ግን እነዚህ ወንዶች እነዚህን ጥያቄዎች የሚጠይቁሽ ወንዶችን ግን አታገቢያቸው፣ የተሻለ ነው። ምክንያቱም ያልሆን ሽን ሁኚ የሚሉ ወንዶ። ምክንያቱም አንቺ እንባለና ሳኪታ ነሽ፣ ተጫዋች ነሽ። እርሱ ደግሞ ዝምተኛ ዝምጭጭ እንድት የሚፈልግ አይነት ወንድ ከሆነ በቃ በህይወታችሁ በሙሉ በንትርቅ በጭቅጭቅ ይሆናል ማለት ነው። ንትርቅና ንጭቅጭቅ ደግሞ በግንኙነት መሃል ምን አይነት መጥፎ እንደሆነ ልነግራቸው አልችልም። በጣም ጥሩ ያልሆነ ነገር ነው። በተለይ በፍቅር ግንኙነት፣ ኢቨን በፍቅር ግንኙነት በጭቅጭቅ ልትቀጥሉ እኮ ትችላላችሁ፣ እስከሆነ ሌቭል ድረስ ይዟችሁ ሊሄድ ሊሆን ይችላል። ነገር ግን ያየ ፍቅር ግንኙነት አድጎ ደጋ ብቻ ሲመጣ ነጋ ጠባ ወደ ጭቅጭቅ ይቀየራል ማለት ነው። ይሄ ደግሞ ያልሆነ ማንነት አንቺ ተጫዋች ሴት ከሆንሽ ዝም እንድትል አንቺ ዝም ካላልሽ በቃ እኔ እንደዚህ ነኝ የሚልሽ ከሆነ፣ አንቺ ከሰዎች ጋር መግባባት ማህበራዊ ግንኙነት ላይ ጎበዝ ከሆንሽ እኔ ማንንም አልፈልግም ከማንም ጋር ግንኙነት ማድረግ አልፈልግም የሚል አይነት በቃ የሆነ ባህሪን የሚከተል አይነት ሰው ከሆነ እርሱ ሰው ለህይወትሽ ጥሩ አይደለም። ስለዚህ የሚወድሽ ወንድ ያልሆንሽውን እንድትሆኝ አይገፋፋሽም ሴቶችን ጋር አያነሳስርሽም ማለት ነው። ስለዚህ ከዚህ በተቃራኝ ደግሞ ሙሉ እንደሆንሽ የሚወደሽ ሰው ከሆነ በቃ ስለ ውበትሽ ሁሌ የሚጨነቅልሽ ከሆነ እርሱ አንደኛ መሆንሽን በቃ አንቺ እርሱ ብቻ በመሆንሽ ደስ የሚለው ወንድ ያንቺን ባህሪ በሙሉ ይቀበለዋል። ነገር ግን የሆኑን ከአንቺ የማይወዳቸውን ባህሪያቶች የሆነች ጊዜ በጥበብ እንዲህ ብታደርጊያት እኮ የሚል አስተያየት ሊሰነዝርልሽ ይችላል። ነገር ግን የነበረሽን ሙሉ ማንነት እንደገና አፍርሰሽው በአዲስ መልክ አንቺ እንድትሆኝ እሱ በሚፈልግ ሴት ሼፕ ሊያደርግሽ ግን የሚሞክር ወንድ እርሱ ወደ ተሳሳተ የፍቅር ግንኙነታችሁ ወደ ማሻከር ደረጃ ሊያደርሰው ይችላል። ምክንያቱም ሁላችን የተፈጠርንበት ማንነት ስላለ፣ ለምሳሌ ሊያስተካክልሽ ብሎ ሊሰብሽ ይችላል። አንቺም ደግሞ እንደዚ በቃ እርሱ እንደዚህ እንዲሆንልኝ ብለሽ እርሱ እንዲሰበር ሊያደርግ ልታደርግ ትችያለሽ። ህይወት እንደዚህ ነው። የተሰጠን ማንነትን መቀበል አስፈላጊ ነው። እውነተኛ የፍቅር አጋር ወደ ህይወትሽ መጥተው ከሆነ በተለይ ደግሞ አንቺ ያለምሻችሁ አንቺ ያከድሻችሁን እቅዶች ግብ እንድታደርሽ ያበረታታሻል እንጂ ህልምሽን እንድታቆ ቆሚ አይጠይቅሽም። ምክንያቱም የህልምሽ ደጋፊ ይሆናል። አንቺ ያስቀመጥሻቸውን ግቦች እንዲሳኩልሽ ከእርሱ የሚቻለውን ነገር በተቻለው መጠን ሊያግዝሽ ሊረዳሽ ይፈልጋል ማለት ነው። ነገሮችን እንድታልሚ ደግሞ ኢቭን ያለምሽ ህልም ራሱ አበፊ አነስተኛ ነች እንደው በከፍተኝ ታለቅ አድርገሽ ማሰባለን አንቺ በትልቁ እንድታልሚ ነገሮችን ያመቻችልሻል። በትልቁ እንድታስቢ ደግሞ ያበረታታሻል ማለት ነው። ነገር ግን የማይፈልግሽ ወንድ ከአንቺ ጋር መሆን ዘለቄታዊነት እንዲያደርግ የማይፈልግ ወንድ ደግሞ ያልም ህልምሽን እንድታቆሚ ሊጠይቅሽ ይችላል ማለት ነው። ስለዚህ ምናልባት አንቺ ሊደክምሽ ይችላል በቃ ደክመሽ ሲመለከትሽ ይደግፍሻል። በቃ አንቺ የሆነ ነገር ሲጨልምብሽ አይዞሽ አለው ከጎንሽ ነኝ ብሎ ሊያጽናናሽ ይችላል ማለት ነው። ሰራዲያ ስትወድኪ ያነሳሻል። ኢቨን በ ስታዝኒ ያጽናናሻል። በፍጹም ህልምሽ ላይ ተስፋ እንድትቆርጭ አይፈልግም ማለት ነው። ምክንያቱም የሚፈልግሽ ወንድ ህልምሽን መሆን እስከምትች ድረስ የተቻለውን ያህል ያግዝሻል። ከጎንሽ ሆኖ ያበረታታሻል። ይሄ ደግሞ ሁላችንም የምንፈ የሚፈልገውን ኢቨን ወንዶችም እንደዚህ አይነት ሴት ብናገኝ በጣም ደስ ይላል። እዚህ እንደዚህ አይነት ወንዶችን በህይወቶች ከምትመለከች ከሆነ በጣም ታድለሻል ማለት ነው። በተለይ ሙሉ እድሜውን ከአንቺ ጋራ ዘመኑን ማሳለፍ የሚፈልግ ከአግብቶች ከአንቺ ጋር መሆን የሚፈልግ ወንድ በተለይ ትተሽ እንድትሄጂ አይፈልግ። ምክንያቱም ምንም አይነት መግባባቶች በመካከላቸው ሊፈጠሩ ይችላሉ። ሰውና ሰው ይቅርና ምላስና ጥርስ የሚጋጫል አይደለ? ነገር ግን አብሮ ይኖራሉ፣ እርስ በርስ ይጠጋገፋሉ። አንዱ የሌላውን ጉለት እየሸፈነ ይኖራል። ምንም ህል በቃላቶች ንግግር ወይም ደግሞ አለመግባባቶች በመካከላችሁ ሲፈጠሩ እርሱን ትተሽ እንድትሄጂ አይፈልግ ምክንያቱም ለነገር ያስብሻል ይህ አለመግባባት በመካከላችሁ የተፈጠረው እኮ ከእናንተ መዋደድ በላይ እንደሆነ ሊያስብ ስለሚችል ነው ማለት። ምክንያቱም በቃ ግጭት ለጥቂት ጊዜ ነው አደለ የሆነ ኢሞሽናል እንሆናለን፣ እንጋጫለን ነገር ግን ከዛ በኋላ ያ ንዴታችን ሲበርድልን ደግሞ እንደገና ወደ ቀደመው ፍቅራችን መመለሳችን አይቀርም የጊዜ ጉዳይ ይሆናል እንጂ። ስለዚህ ነገሮች ሊረጋጉ ወይም ደግሞ እስኪሰክኑ ድረስ ይጠብቅሻል። ምክንያቱም ምክንያቱም በመካከላችሁ ከፍተኛ የሆነ አለመግባባት፣ የቃላት ጦርነት በመካከላችሁ ሊከሰት ይችላል። ነገር ግን ያ እስኪበርድ ሰከንድ እስኪል ድረስ ይጠብቅሻል ማለት ነው። ምክንያቱም አንቺን ትቶሽ መሄድ አይፈልግም። ትተሽው ራሱ እንድትሄጂ አይፈልግም። ምክንያቱም በልብ ውስጥ ፍቅር አለ። የሚወድሽ ወንድ ደግሞ እነዚህን ጥያቄዎች በአንቺ በያለመግባባቱ ተፈጠሩ ብሎ ዝቡ። ምክንያቱም ለአንቺ የተሰጠ ሰው ስለሆነ ምንም ያህል የሚፈጠሩ አለመግባባቶች፣ ጉድለቶች፣ ኬዞች ሲፈጠሩ እነዚያን ነገሮች መፍትሄ ወደ ማበጀት ይሄዳል እንጂ ትቶሽ አይሄድ። ስለዚህ ለነገ የሚያቀደሽ ያገባሽ የሚፈልጉን በቃ ትቶሽ ሊሄድ ፈቃደኛ አይሆንም ለማለት። እውነተኛው የህይወትሽ አጋር የሆነው ሰው ወደ ህይወትሽ መግባት ይፈልጋል። ነገር ግን ደግሞ ሙሉ ህይወትሽ እርሱ እንዲሆን አይጠይቅሽም። ምክንያቱም እርሱ ከፊት አንቺ ከኋላ እንድትሆኚው ፈጽሞ አይመኝም። ልትደሰች ትችላለሽ፣ ልታድኝ ትችላለሽ ስትል፣ ልትበሳጭም ትችላለሽ። ነገር ግን ይህን አይነት ስሜቶች በሚሰማሽ ጊዜ ጠንቅቆ የሚረዳ የፍቅር አጋሮች ነው ማለት ነው ኢቨን አንቺ እንኳን ማልቀስ ብትፈልግ የግድ በቃ አንቺን እንድትዝቂ የሚያደርግሽ በተቻለ መጠን የአንቺን ፈገግታ፣ ያንቺን ደስታ የሚመኝልሽ ሰው ይሆናል ማለት ነው። ታዲያ ወንድ ልጅ በቅርርባችሁ ጊዜያት እነዚህ ነገሮች የማይጠይቁሽ ከሆነ በትክክል ብታገቢ ደስታ ነው። ምክንያቱም ይሄ ሰው ለነገ የሚያሰብ ፊውቸሬት ያለው፣ አንቺ ጋራ ተግባብቶ መኖር የሚችል ለአንቺ ፍቅር ያለው ደስታሽ ደስታው የሆነ ሀዘንሽ ሀዘኑ የሆነ ሰው ስለሆነ አብራችሁ የፍቅርን ግንኙነት ብትመሰርቱ እጅግ በጣም ጥሩ ነው። እስካሁን ከኛ ጋር ስለነበራችሁ አመሰግን ቆያላችሁበት። የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላቸው።